ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ውድ የኢትዮጵያ ሚዲያ ቤተሰቦቼ ከረጅም ጊዜ በኋላ ተገናኝተናል። በኅዳር ወር 2018 ዓ.ም. ውስጥ አንድ ዓመት ከሁለት ወር አካባቢ በቪዲዮ አልተገናኘንም። እንዴት ናችሁ? ወደዚህ ፕላትፎርም ለመመለስ በጣም ነው ናፍቄ የነበረው። እናንተም እንኳን በሰላም ተመለሳችሁ፣ እንኳን በአካል ልበለው፣ እንኳን ተገናኘን ቁጥር 39 ቪዲዮን በ2024 በፈረንጆቹ ኦገስት ወር ውስጥ ማለትም በእኛ 2016 ነሐሴ ከሰራው በኋላ በድምፅና በጽሁፍ ብቻ ነበር ስንገናኝ የነበረው። አሁን ወደ መደበኛው ፕሮግራም ተመልሰን እንግዲህ በየሳምንቱ አርባ አርብ ምሽት የምለቅላችሁን ትምህርታዊ ዝግጅት አብረን መልሰን እንቀጥላለን። እንደምታውቁት በዚህ ቻነል ስለ ሬኔሳንስ፣ ስለ ኢትዮጵያ ትንሣኤ፣ ስለ ኢንላይትመንት ወይንም አብርሆት፣ ስለ ትምህርት ስርዓት፣ ስለ ኢትዮጵያዊነት፣ ስለ ኢትዮጵያ ጥንታዊ ታሪክ፣ አሁን ስላለው የሀገራችንና የዓለማችን ሁኔታ፣ ወደፊት ደግሞ ስለሚጠበቀው ነገር በጥቅሉ ከተዋህዶ ከኢትዮጵያዊ እይታ የተለያዩ ቁም ነገሮችን እያነሳን የምንነጋገርበት በተለይም ስለ ዩቶፒያኒዝም እያነሳን የምናወራበት ዩቲዩብ ቻነል ነው። በዚህ አጋጣሚ ለም አታውቁኝ አዲስ ለሆናችሁ ዶክተር መስከረም ለቺሣ እባላለሁኝ። በእነዚህ ርዕሰ ጉዳዮች ዙሪያ ላለፉት ሁለት ዓመታት ማለት እችላለሁ፣ በተለያዩ ርዕሰ ጉዳዮች በየሳምንቱ በዚህ ቻነል የተለያዩ ዝግጅቶችን ሳቀርብ ቆይቻለሁ። ለትንሽ ጊዜ ተቋርጦ ነበር፣ አሁን በድጋሚ ተገናኝተናል። ለዛሬ በአጭር ዝግጅት ነው የመጣሁት። እንደምታውቁት በዚህ ቪዲዮ የሚቀርቡ በዚህ ቻነል የሚቀርቡ ዝግጅቶች በቴሌግራም አድራሻይ ላይ በጽሁፍ መልክም ታገኟቸዋላችሁ። ሊንኩን ከታች ዲስክሪፕሽን ቦክስ ውስጥ አስቀምጥላቸዋለሁ በፒዲኤፍ ፋይል። ከዚህ በፊት የነበሩትን አጭራጭር ሰመሪዎች ምን ቀርቦ ነበረ፣ ምን ነገሮች ተወርተው ነበር በዚህ ቻነል የሚለውን ማወቅ ለምትፈልጉ እዛ ጋር እየሄዳችሁ ማግኘት ትችላላችሁ። በዚሁ አጋጣሚ አንድ ጠቆም ማድረግ የምፈልገው ነገር ቀበቶ እና ታዛ ቲዩብ የሚባሉ ሁለት ቻነሎች፣ ሌሎችም ሊኖሩ ይችላሉ፣ ያየዋቸው እነዚህ ሁለቱን ነው። በተከታታይ ከዚህ ከዩቶፒያ ቻነል ላይ ቪዲዮችን እየቆረጡ እየወሰዱ እዛ ጋር አፕሎድ እያደረጉ ለብዙ ሰዎች እያሳዩ ነው። በበኩሌ ብዙም ቅር አይለኝም የኔ መልዕክት በአንድም በሌላም መልክ ብዙ ሰው ጋር እንዲደርስ ነው ፍላጎቴ። ነገር ግን ወደዚህ ወደ እኔ ዩቲብ ቻነል ሰዎች እንዳይመጡ እዛ ጋር እያገደ ስለሆነ የኔ ዩቲብ ቻነል ይሄ ዩቶፒያ የሚለው ኦፊሻል ቻነል ብቻ መሆኑ እንድትረዱልኝ በዚህ አጋጣሚ ለማሳሰብ ወዳለሁኝ። ምክንያቱም እየደወላችሁ እየጠየቃችሁኝ ስላላችሁ ነው ይሄኛው ቻነል ያንቺ ነው ቻነል ቀይረሽ ነው እዛ ጋር እየተንቀሳቀስሽ አይደለም እዚህ ጋር እያላችሁኝ ስለነበረ ማለት ነው ብዙዎቻችሁም ደግሞ በአካልም ጭምር አራት ኪሎ ገለን ህንፃ የሚገኘው ሱቄ እየመጣችሁ እየደወላችሁም ኢሜል እያደረጋችሁም በሰላም ነው ወይ እየጠፋሽ ስትሉኝ ነበር በተደጋጋሚ ገልጫለሁ በወሊድ ምክንያት ነው መጠፍቼ የነበረው ሌላ ምንም የተፈጠረ ችግር የለም አሁን እንግዲህ ወደ ስራ ተመልሻለሁኝ ማለት ነው ዛሬ ብዙ አላበዛባችሁም። አጠር ያለች ነገር ብዙ ጊዜ ከምጠየቃቸው ጥያቄዎች መካከል አንዷን ምላሽ ለመስጠት ነው በዚች ቪዲዮ የመጣሁት። ወደ መደበኛው ገና አልገባሁም ማለት ነው። እንግዲህ እንደ ኮርስ የማስባቸው ነገሮች አሉ በየሳምንቱ ከአሁን በኋላ የማቀርብላችሁ። ለተወሰኑ ጊዜያት ግን አንዳንድ አጫጭር መልሶችን እየሰጠው በኦዲዮም በቪዲዮም እየተገናኘን ለጥቂት ቀናት እንቆያለን። ከዛ በኋላ መደበኛ ፕሮግራማችንን እንቀጥላለን ማለት ነው። ጥያቄው የኢትዮጵያ ትንሣኤ የሚባል ነገር እውነት ነው ወይ እሱ ነገር እሱ ትንቢት ንጉስ ቴዎድሮስ ይመጣል የሚባለው እውነት ነው ወይ አንቺ ምን ትያለሽ በግልሽ በትንቢት የሚባሉትን ነገሮች እናውቃለን ገድለ ፊት ጦር ላይ እንደዚህ ተጽፈዋል ራእየ ሲኖዳ እንደዚህ ይላል ራእየ ሳቤላ እንደዚህ ይላል ማቴዎስ 24 አንድምታ እንዲ ይላል እየተባለ ብዙ ነገር ሰምተናል ግን አንቺ ደግሞ ስለ ኢትዮጵያ ትንሣኤ ስለ ዩቶፒያኒዝም፣ ስለዚህ ስለዛ አወራለውት ያለሽ ምንድነው? በውስጥሽ እርግጠኛ የሚያደርግሽ ነገር ምንድነው? የሚያሳምንሽ እውነት የኢትዮጵያ ትንሣኤ የሚባል ነገር እንዳለ የሚል ጥያቄ የሚጠይቁኝ ብዙዎች አሉ። አንዳንዶች እንደውም በደንብ ሪሰርች አድርገሽው ለይህን ነገር ለምን ዶኪመንተሪ አትሰሪበትም? የሚሉኝም አሉ። እና እኔ እስካሁን ከተነገሩት ነገሮች የተለየ ልጨምርላችሁ የምችለው ነገር እንደ እውነቱ ከሆነ በትንቢት ደረጃ የለም። ነገር ግን ትንቢቱን ተከትለው የሄዱ ብዙ ክስተቶችን ዩቶፒያኒዝም በሚለው እንቅስቃሴ ውስጥ እራሱ እንዴት ማየት እንደምትችሉ እሱን ሳሳያችሁ ኖር ያለሁኝ እሷን ነው። እንግዲህ ዛሬ ባጭሩ ለእኔ በግሌ ምንድን ነው የሚያሳምነኝ የሚለውን በእርግጥ ማንም ሰው ከእግዚአብሔር ውጭ እርግጠኛ ሆኖ እንደዚህ ይከሰታል፣ እንዲህ ይሆናል ነገ የሚባል እርግጠኝነት ደረጃ ላይ ሊደርስ አይችልም፣ ፍጡር የተባለ በሙሉ እምነት ብቻ ነው የሚኖረን፣ ተስፋ ብቻ ነው የሚኖረን። ከዛ ውጭ ደግሞ በጸሎት መለመን እንችላለን። እኔ አንድ የሚያሳምነኝ ነገር ብዙዎች ይጸልያሉ። በጎውን ዘመን አሳየን ባክን፣ ክፉን ነገር አሳልፍልን፣ እንዲህ አይነት ነገር መስማት ሰለቸን፣ እንዲህ አይነት ሰቆቃ ማየት ሰለቸን፣ ደግ ዘመን አምጣልን፣ በጎውን ዘመን በጎ ንጉስ አስነሳልን። እንደውም አንድ በገዳም ያሉ እናት ምን ሲጸልዩ ሰምቻለሁ መሰላችሁ? የሃይማኖት መንግስት አምጣልን ብለው ሲጸልዩ ቀጥታ፣ እንደዚህ ብለው የሚጸልዩም አሉ። ምን ማለት ነው የሃይማኖት መንግስት ከተባለ እንደው ሴኩላር የሆነው መንግስት ይወገድልን የሚል አይነት ነገር ብቻ አይደለም። በዛ አይነት ቺፕ ምድራዊ አስተሳሰብ አይደለም የሚያዩት። አንተ የቀባኸው ያንተን በጎ ፈቃድ የሚያስፈጽም ስርዓተ መንግስት አምጣልን እንደማለት ነው። እና ጸሎታቸው ይሰማል ብዬ ነው የማስበው። የማንኛውንም ፍጡር ጩኸት ፈጣሪ ይሰማል። ሰምቶ ደግሞ ይመልሳል። የሚመልስበት ጊዜ ይኖራል። ስለዚህ ትንቢት ኖረም አልኖረም ከለመን ነው ይመጣል። ጸሎት ሰሚ አምላክ ነው ያለን። እናም እንኳንስ እንግዲህ እኛ ቀርቶ አውሮፓውያንም ሬኔሳንስ አይተዋል። በእግዚአብሔር የመጣን በሉት በራሳቸው ጉልበት ያመጡትን በሉት በሰይጣን ኃይል ያመጡትን በሉት የወደቁት መላእክት ጥበብ ገልጸው የሰጧቸውን በሉት ብቻ የራሳቸውን ሬኔሳንስ፣ የራሳቸውን ሪፎርሜሽን አካሂደዋል። ለእነሱ እግዚአብሔር ከፈቀደላቸው ለእኛም የማይፈቅድበት ምንም ምክንያት የለም። አንዳንድ ጊዜ የምሰማው ወይም የማየው አባባል አለ ሲጻፍ በኮሜንትም ላይ ሰው ተዘቅዝቆ የሚሰቀልበት ሀገር፣ ሰነፍ የበዛበት ሀገር፣ እንደዚህ የሆነ ሀገር፣ እንደዛ የሆነ ሀገር፣ ጨካኞች ምንኛ ትንሣኤ የሚባል ነገር ደግሞ ለእኛ ይመጣል? ለምን አይመጣም? እኛ ሀገር ያልሰማናቸው፣ ቢያንስ እንግዲህ ተደርገው ሊሆን ይችላል፣ ቢያንስ ያልሰማናቸው አውሮፓ በጣም ይደረጉ የነበሩ መዓት የጭካኔ ነገሮች ነበሩ። መዓት መዓት፣ እኔ ገልጾ ለመናገር ራሱ የሚቀፉኝ ሳስባቸው ገና የሚዘገኑ በንባብ የማውቃቸው በጨለማው ዘመን ይደረጉ የነበሩ ከእኛም የበለጠ የወረደ አረመኔያዊ ደረጃ ላይ ደርሰው ይኖሩ የነበረባቸው ዘመናት ነበሩ። አውሮፓውያን ከዛ ውስጥ እነሱ ከወጡ እኛ እንግዲህ ለእግዚአብሔር የእንጀራ ልጆቹ ነን ብዬ አላስብምና እና የማይሆንበት ምንም ምክንያት የለም። ሲጀምር ከትንሣኤ ውጭ ሌላ ስራ የለንም ማለት አንድ ሰው ራሱን በንሳ ማስተካከል፣ የራሱን ኑሮ ማስተካከል፣ በዙሪያ ያለውን ነገር ማስተካከል፣ በሙያው ችግር መፍታት ይሄ እኮ በሙሉ በውስጣችን የትንሣኤ ኤታው ወይንም ምንድን ነው የሚባለው ኢምፐልስን በፍላጎት የሆነ ፍላጎት ስላለ ነው። ነገሮችን ማስተካከል የተሻለ ነገር ለማየት የመፈለግ ዝንባሌ ስላለን፣ ናቹረሊ ሰዎች የትንሣኤን ህይወት ለመኖር ይፈልጋሉ፣ በተፈጥሯዊ ባህርያቸውም ጭምር ክርስቲያን ስለሆኑ ብቻም አይደለም። ስለዚህ ሲጀምር ከትንሣኤም ውጭ ስራ የለንም። ይሄ እንግዲህ እንደው እንደ መግቢያ ያህል ካልኩት በኋላ ግን እንደው በጣም ውስጤ ገብቶ እውነትም ይሄ የኢትዮጵያ ትንሣኤ የሚባለው ነገር እውነት ሳይሆን አይቀርም እኔ እያሳመነኝ መጥቷል እንድል ያደረገኝን ሁለት ምክንያቶች ነው እንገልጽላችሁ ለዛሬ። ሌላ ሶስተኛውን ግን በጥያቄ መልክ ለእናንተ አስቀምጬ የላችሁ ነው የምዘጋው፣ እና እነዛን ሁለት ምክንያቶች ልግለጽላችሁ። አንደኛው እኔን ያሳመነኝ ነገር ምንድን ነው? በዚሁ ቻናል ሁላ የምገልጽላችሁ፣ በመጽሐፍ የምጠቅስላችሁ ዩቶፒያንዝም የተባለው እንቅስቃሴ ነው ግሎባል እንቅስቃሴ ነው። በተለይ አውሮፓን ሬኔሳንስ ፊውል ያደረገ ወይም ነዳጅ የሰጠ እንቅስቃሴ ነው። ከኢትዮጵያ ጋር ከፕሬስተር ጃን ወይም የቄስ ዮሐንስ ሀገር ተብሎ ከመጠራቷ ጋር ከኢትዮጵያውያን ነገስታት ጋር በተለይ ከዛጉ ነገስታት ጋር ከነሱም በኋላ ከነ አፄ ሰይፋ አርድ እና አፄ አምደ ጽዮን እና አፄ ዘራ ያቆብ እና አፄ ገላውዲዮስ እና አጼ ልብነ ድንግል ከነሱም ቀጥሎ ያሉትን እስከ ቅርብ ጊዜ ድረስ ፕሬስተር ጃን ወይንም ቄስ ዮሐንስ ተብሎ የሚጠሩ የኢትዮጵያውያን ነገስታትን የእነሱ ሀገር ብለው ኢትዮጵያን በሚጠቅሱበት በዚያ የጂኦግራፊካል ኤክስፕሎረርስ ዘመን የአሳሾች ዘመን ስለ ኢትዮጵያ ክርስቲያናዊ ስርዓት የጻፏቸው ነገሮች ለ500 ዓመት ሲጠኑ የነበሩ ነገሮች ለእኔ አንድ አሳማኝ ነገር ሆኖልኛል። ለምን መሰላችሁ? እንደ ማንኛውም ሰው እኔ ድሮ ልጅ እያለሁኝ ትንቢት ሲነገር እሰማለሁ። ቴዎድሮስ የሚባል ንጉስ ይነሳል። አርባ ዓመት ኢትዮጵያን በፍቅር በሰላም ያስተዳድራል። በሱ ዘመን እንኳን ሴሰው የእንጨጠማማ አይኖርም። የአንድ በሬሸት የአንድ ላሞተት ብዙ ሰው ያጠግባል ወዘተ። ይህንም ተዛማው ኖር ያለሁኝ ግን በቃ የሆነ ዘመን ይመጣል የሚለውን ነው እንጂ በጣም ግሎባል ኢምፓክት ያለው በተለይ ከ16ኛ መቶ ክፍለ ዘመን ጀምሮ ለዓለም ለውጥ ምክንያት የሆነ ትንቢት መሆኑን አላውቅም ነበር። ይሄንን ዩቶፒያን ስታዲስ የሚለውን ነገር የፒኤችዲ ተማሪ ሆኜ ይሄ ዘርፍ እንዳለ እስካውቅ ድረስ ይሄንን ዘርፍ እንግዲህ እነሱ ያውቁታል። እኛ ግን ዩኒቨርሲቲ ውስጥ አንማረው፣ ማንም የሚጠቅስልንም የለም። ዩቶፒያ የሚለው ቃል ራሱ እኔ ሰምቼው አውቃለሁ ዩኒቨርሲቲ ውስጥ እያለሁ፣ እኔ ኢትዮጵያ ውስጥ ሰምቼው አላውቅም። እንኳን ኢትዮጵያ ውስጥ፣ ምዕራባውያን ጋር ራሱ ስለ ዩቶፒያን ስተዲስ ማንም የሚያነሳ የለም። ሜንስትሪም አካዳሚክ ዘርፎች ውስጥ የለም። ለተወሰኑት ነው ሪዘርቭድ የሆነው። ቀርቷል ማለት አይደለም ግን ለተወሰኑት ፎርም እና ፓርቲኩለርስ የሚሉት ነገር አላቸው። እነሱ ፎርም ማለት የነገሮችን ቅርጽ አካሄዳቸውን፣ ይሄ በርድስ አይ ቪው ላላቸው ብቻ ለመሪነት ወይንም ለኃላፊነት ለታጩ ብቻ ሪዘርቭድ የሆነ የእውቀት ዘርፍ አለ። ለ ለሌላው ለኛ ደግሞ የተቀመጠ አለ ፓርቲኩለርስ እነሱ ደግሞ በስፔሻላይዜሽን ተከፋፍሎ ይችን ትንሽ ይችን ትንሽ ከዚች ከዛች ተብሎ የሚሰጠን እና የታዘዝነውን የምንሰራበት ኢምፕሎይ ብቻ የምንሆንበት ተቀጣሪ ብቻ የምንሆንበት እውቀት ማለት ነው። ይሄ ፎርም የሚባለው እውቀት ውስጥ ነው ያለው። ስለ ዩቶፒያኒዝም ለእኛ ለጭቁኑ የዓለም ህዝብ አይደለም ይሄ እውቀት ሪዘርቭድ የሆነው። ወጥቷል ከሜንስትሪም ከሪኩለም ውስጥ በምዕራባውያኑ በእኛም ማለት ነው። እኛ ጋር እንደውም ጭራሽም አልነበረም። ይሄንን ታዲያ በተረዳሁበት ጊዜ ኦኬ የእነሱን ሬኔሳንስ ከኢትዮጵያ ክርስቲያናዊ ስርዓት የወሰዷቸው የተማሯቸው ከኢትዮጵያ ብቻ አይደለም። በእርግጥ ከማንኛውም መንግስት ስርዓት ተምረዋል። ግን በጣም ኢንስፓየር የሚያረጋቸው የኢትዮጵያው ነው። ለምንድን ነው የኢትዮጵያው በጣም ኢንስፓየር የሚያረጋቸው የሚል ጥያቄ የሚያስነሳል። እንደው በጣም ግሎሪየስ ስፕንዲድ ምናምን እንደው የተለየ ፎቅና ምናምን መርከብና ወርቅ ምናምን ስላዩ ነው ወይስ ሌላ ጉዳይ አለ ሲባል ፊውቸር ጭምር ከኢትዮጵያ ጋር እንደሚገናኝ ስለሚያውቁ ነው። ለዚያ ነው እዚ ጋ ነው ቁልፉ ያለው ማለት ነው። የሞር ዩቶፒያ ወይም የቶማስ ሞር ዩቶፒያ፣ የቶማሶ ካምፓኔላ ዩቶፒያ፣ የጆን ቫለንቲን አንድሬ ዩቶፒያ ክርስቲያኖፖሊስ የሚባለው ማለት ነው። የፍራንሲስ ቤከን ዩቶፒያ ምናምን ከሚለው አገላለጽ ጋር አብረው ምን ይጠቀማሉ መሰላችሁ? እንደ ተለዋጭ ቃል ማለት ነው የቶማስ ሞር ሚሌኒየም፣ የቶማሶ ካምፓኔላ ሚሌኒየም፣ የፍራንሲስ ቤከን ሚሌኒየም የከሌ ሚሌኒየም እንግዲህ የኢትዮጵያ ድርሰቶችን የሚጽፉ ማለት ነው። የከሌ ሚሌኒየም ማለት ለወደፊት ትመጣለች ወይንም ይመጣል ብሎ የሚያስበው ዘመን፣ ያ ዩቶፒያን ቲንከር ያቺ ዘመን ምን ትመስላለች የሚለውም በመጽሐፉ የገለጸበት ለማለት ነው። እንግዲህ የመጽሐፋቸው ሌላኛው ርዕስ ሚሌኒየም ነው ማለት ነው። ስለዚህ እነሱ ሺሁ ዓመት ብለው የሚያስቡት የራሳቸው ሚሌኒያሪዝም የሚሉት አስተሳሰብ ከዩቶፒያን ቲንኪንግ ጋር ይያያዛል ማለት ነው። ከኢትዮጵያ ጋር ደግሞ እንዴት ነው የሚያያዘው ይሄ በናፄ ልብነ ድንግል በናፄ ዘርዓ ያዕቆብ በላስታ ነገስታት የነበረው ክርስቲያናዊ ስርዓት ለወደፊት ተመልሶ የሚነሳው እሱ ነው ብለው ስላመኑ ነው ኢትዮጵያ ላይ ያተኮሩት እንጂ ጠቃሚ የሆኑ ስርዓቶችን ከኢትዮጵያ ብቻ ስለወሰዱ ነው ማለት አይደለም ግን አተኩረውበታል አስምረውበታል ለምን ትንቢቱን ስለሚያውቁ ነው ገድለ ፊክ ጦራ የሲኖዳ የሚባሉትን በደንብ ግልጽ አድርገው ከኢትዮጵያም ጋር ጠቅሰው ጭምር አያይዘው በሬኔሳንሳቸው ዘመን በደንብ አድርገው በሮያል ኮርትስ ወይም በቤተ መንግስቶቻቸው ይወያዩበት እንደነበረ አውሮፓን ያናወጠው የኢትዮጵያ ትንሣኤ ዜና በሚለው ከዚህ ቀደም በሰራውላቸው ቪዲዮ ላይ ይህን በዝርዝር ጠቅሸዋለሁኝና፣ አንድ ያሳየኝ ነገር እንግዲህ ይሄ ነው ማለት ነው። ለአሜሪካ ምስረታ ጭምር ዘኒ ወርልድ ኦርደር ብለው አዲስ ሀገር፣ አዲስ ስርዓት በዚያኛው የዓለም ክፍል እንመሰርታለን ብለው ማይግሬት አድርገው ወደ አሜሪካ ሄደው ኔቲቭ ኢንዲያኖቹን ገፍተው መሬታቸውን ወስደው አዲስ ሀገር ለመመስረት የተነሱበት ምክንያት ራሱ ለመቅደም ነው። እግዚአብሔርን ለመቅደም ማለት ነው። እንግዲህ አምቢሽናቸው በጣም ይደንቀኛል። እኔ ከእግዚአብሔር ጋር የሚቀዳደሙት ነገር በጣም በቃ ሰው አልመጠናቸውም ማለት ነው። እና ከእሱ ጋር ነው ሩጫ የተያያዙት። እሱ ሳይቀድመን እኛ ንቅደመው አይነት ነገር ወይንም የሚንቁት ጥቁር ህዝብ ሳይቀድማቸው እነሱ ለመቅደም የሚያደርጉት ሩጫ ማለት ነው። እና ይሄ በጣም ትልቅ ግሎባል ኢምፓክት ያለው ትንቢት መሆኑን ስረዳ እኛንን የተኛ ነው። እኛ ኮማ ውስጥ ነን። ብዙ ችግር ስለተደራረበብን ፌንት ሰርተን ኮማ ውስጥ ነው ያለ ነው። ረስተነዋል። እነሱ ግን አልረሱትም። እና አይቀላል ነገር አይደለም ማለት ነው። ከየትም ይሁን ከየትም፣ ትንቢቱ ግን ሀይ ኢምፓክት ያለው ትንቢት ነው ማለት ነው ብዬ በቀላል ማየት አቆምኩ ማለት ነው። ይሄን የቴዎድሮስን ወይንም የኢትዮጵያን ትንሣኤ ትንቢት ያሳምነኝ ጀመረ ማለት ነው። ሁለተኛው ምክንያት ደግሞ ልጥቀስላችሁ ይሄኛው አንቺ በግልሽ ምን ያህል ኤክስፕሎር አድርገሻል? የተገለጠልሽ ነገር አለ ወይ? እግዚአብሔር የነገረሽ ነገር አለ ወይ የሚል ጥያቄ የሚያቀረበልኝ ሰው አለ፣ እና እኔ ምንም በዚያ ደረጃ የተገለጠልኝ ነገር የለም። ግን አንዳንድ መገጣጠም በሚመስሉ ነገሮች የሆኑ ነገሮችን እንዳይ እንድመለከት እራሱ መንፈስ ቅዱስ የሚመራኝ የሚመስሉኝ ሁኔታዎች ይከሰታሉ። አንዳንድ ጊዜ ምን ገጠመኝ መሰላችሁ? ከሆኑ አመታት በፊት ነው ቆየት ብሏል። ለሊት ከነቃሁኝ መዝሙረ ዳዊት የማንበብ ልማድ አለኝ እና መዝሙረ ዳዊት ለማንበብ ተነሳውኝ ከዛ ልጸልይ ከቆምኩ በኋላ የሆነ ነገር ነበር። የዛ ሰሞን እንግዲህ በጣም ድባቴ ውስጤ ከተተኝ ይመስለኛል። ወይ የጦርነት ዜና ነው ወይ ደግሞ የመታገት ዜና ነው። ብቻ ከተለመዱት የሰቆቃ ዜናዎች አንዱን ወይም ሁለቱን ወይ ሶስቱን ሰምቻለሁ ያሰሙን እና ውስጤ በጣም ድብት ብሎት ነበረ። አዝኜ ነበርና ዳዊቱን ለመጸለይ ካነሳሁት በኋላ መልሽ የታውቁት እና ዝም ብዬ እንዲሁ ከልቤ በተሰበረ ልብ ልበላችሁ መጸለይ ጀመርኩ። በቃ ዝም ብዬ ለእግዚአብሔር ማውራት ጭንቀቴን ማለት ነው እና ለሊት ነው። በጣም በትኩረት ነው እንግዲህ ልባችሁ ስብስብ ብሎ የምትጸልዩት ለሊት ላይ አደል እና መቼ ነው ግን ፈጣሪ? መቼ ነው ድሃው ፍትህ የሚያገኘው? መቼ ነው እንደው ሰላም ያለው ነገር የምናገኘው? መቼ ነው ወይ ይሄ ኢትዮጵያ ትንሣኤ የሚባለውን ነገር አምጣና ገላግለን። ይሄት ንጉሥ ቴዎድሮስም በለው ንጉሥ ከበደን በለው ብቻ አንዱን አምጣልን እና የተሻለ ስርዓት አሳየን። መቼ ነው ሰላማችንን የምናገኘው? መቼ ነው ጽድቅ የምናየው? መቼ ነው የተሻለ ህይወት የምናየው? መቼ ነው ፍቅር የምናየው? ሰው ለሰው ተሳስቦ አገሪቱ መቼ ነው ከአንተ ጋር ራሱ መገናኘቷን የምናየው? ወይ ከአንተ አልሆንም ወይ ከምድራዊው ነገር አልሆንም። ፍትህ የለም፣ ርት የለም እና ብቻ በአይምሮ ውስጥ የነበረው በጣም ይሄ የሚገፋው ህዝብ የሚበደለው ህዝብ በተለያየ መንገድ ንብረቱን የሚያጣው በቃ ምን ልበላችሁ ታውቁታላችሁ። እና በጣም በጭንቀት ያንን ጸሎት ካደረግኩ በኋላ እንግዲህ መዝሙረ ዳዊት ሲጸለይ ቀኑ ሮብ መሆኑን አስታውሳለሁ። እንግዲህ ሮብ ከሆነ መዝሙረ ዳዊት ስትጸልዩ የምትጸልዩ ታውቁታላችሁ ከ61 ነው የሚጀምረው አይደል? መዝሙር 61 ከዚያ ነው የሚጀምረው። ሰኞ ከ1 እስከ 30 ነው፣ ማክሰኞ ከ31 እስከ 60 ነው፣ ሮብ ደግሞ ከ61 6 እስከ 80 ነው። እና እኔ ግን እጄ የመራኝ መዝሙር 71ን ነው የከፈትኩት። ቀጥታ ልክ ከ71 ምንም 61 የሚለውን አላስታወስኩም። ሌላ ጊዜ እኮ አስታውሳለሁ። የዛን ቀን ግን 1 71 ላይ ነው ቀጥታ የሄድኩት። እና አሁን እየጸለይኩት የነበረውን ነገር መዝሙር 71 ውስጥ አገኘሁት እና ግራ ተጋባው። ራሱ አሁን ስለ የነበረው ነገር አይደለም እንዴ ይሄ አልኩና በጣም ደነገጥኝ። ላንብብላችሁ። መዝሙር ሰባ አንድ ነው። አቤቱ ፍርድህን ለንጉስ ስጠው፣ ጽድቅህንም ለንጉስ ልጅ፣ ህዝብህን በጽድቅ ድሆችህንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች የህዝብህን ሰላም ይቀበሉ። ለድሆች ህዝብህ በጽድቅ ፍረድ፣ የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለልጅ ልጅ ይኖር እንደ ጠል በባዘቱ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ይበቅላል፣ ጨረቃም እስኪያልፍ ድረስ ሰላሙ ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ዓለም ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብም ሁሉ ይገዙለታል። ድሃውን ከሚቀማው እጅ ረዳት የሌለውንም ምስኪን ያድነዋል። ያድነዋልና ለድሃና ለምስኪን ይራራል፣ የድሆችንም ነፍስ ያድናል። ከአራጣና ከቅሚያ ነፍሳቸውን ያድናታል፣ ስሙም በፊታቸው ክቡር ነው። እርሱም ይኖራል፣ ከአረብም ወርቅን ይሰጡታል፣ ሁልጊዜም ስለ እርሱ ይጸልያሉ፣ ዘወትርም ይመርቁታል። በተራሮች ራስ ላይ ለምድር ሁሉ መጠጊያ ይሆናል፣ ፍሬውም ከሊባኖስ ዛፍ ይልቅ ከፍ ከፍ ይላል። እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ቡሩክ ነው፤ ከፀሐይም አስቀድሞ ስሙ ነበረ። የምድር አህዛብ ሁሉ በእርሱ ይባረካሉ፣ ሕዝቡ ሁሉ ያመሰግኑታል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። የምስጋናው ስም ለዓለም እና ለዘላለም ይባረክ፤ ምስጋናው ምድርን ሁሉ ይምላ። ይሁን ይሁን ይላል እና ይሄንን መዝሙር በማነብበት ጊዜ እንዳልኳችሁ ደነገጥኩኝ። ስለ ፍትህ፣ ስለ ሰላም፣ ስለ ንጉስ መምጣት ስለምን እያሰብኩና እየተጨነኩ በጸለይኩበት ሰዓት ስለሆነ ይሄን ያየሁት። እንዳልኳችሁም ደግሞ ከሰባ አንድ አደለም የሮብ ጸሎት የሚጀምረው፣ ወደዛ የመራኝ ነገር አለ ማለት ነው እና እቺን በልቤ ያስኩኝና ለማንኛውም ጸሎቱን አድርሼ ጨርሼ ከዚያ በኋላ መዝሙር ሰባ አንድ ከኢትዮጵያ ትንሣኤ ትንቢት ጋር ይገናኛል እንዴ? እኔም ማውቀው መዝሙር 71 ቅዱስ ዳዊት ለልጁ ለሶሎሞን በትንቢት መልክ የተናገረው ነው። ከዛ ደግሞ ዋናው ትንቢትነቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ከዚያ ውጪ እንግዲህ ያው ለእስራኤል ነገስታት፣ ለደጋጎቹ ለነ ሕዝቅያስም ጭምር እንግዲህ ያው ሌየርስ ኦፍ ሚኒንግ አለው አይደለም። ለአንዱ የተነገረው ትንቢት በዘመኑ ለዛ ንጉስ ይሆንና በፍጻሜው ግን ለክርስቶስ ቢሆንባቸው ብዙ ትንቢቶች እንዳሉ እናውቃለን። ያ መሆኑን ነው ማውቀው ከዚያ በኋላ ስለ አንድ የኢትዮጵያ ንጉስ የሚያመለክት ነገር አለው እንደ ይሄ ነገር ብዬ ተገረምኩና መልስ ሲሆን እንደ የተሰጠኝ አልኩ። ከዛ ኢንቨስቲጌት ማድረግ ጀመርኩ የዛ ሰሞን ማለት ነው። ቆይ ቆይ ከኢትዮጵያ ትንሣኤ ጋር የሚገናኝ ከሆነ መዝሙር ሰባ አንድ በተለየ ሁኔታ በአውሮፓ ሬኔሳንስ ጊዜ ተጠንታ መሆን አለበት ብዬ ገመትኩና ጎግል አደረግኩኝ። አንድ ማውቀው ላይብራሪ ማለት ኦንላይን ላይብራሪ ፍሪ አክሰስ ያለው የእንግሊዝ ዩኒቨርሲቲዎች ዲዘርቴሽኖች የሚከማቹበት ነው፣ ጥናታዊ ጽሁፎች እና እዛም ውስጥ ገብቼ ፈላለኩ እና ኦፍኮርስ መዝሙር 71 ትኩረት ተደርጎበት ይጠና የነበረ ከሮያል ሳልምስ ወይንም የነገስታት ጸሎቶች ተብለው ከሚጠሩ ከሌሎች የመዝሙረ ዳዊት ክፍሎች ጋር አብሮ ትኩረት ተደርጎበት በሬኔሳንስ ጊዜ ይጠና የነበረ መዝሙር ነው። እና ተገረምኩ በጣም ሮያል ሳልምስ የሚባሉት እነማን ናቸው ብዬ አየው የተወሰኑ የተመረጡ አሉ። የኛውን ልንገራችሁ በእኛ ነገስታት ሲቀቡ ጥንት፣ ለምሳሌ በአቡነ ተክለ ሃይማኖት ገድል ላይ ታገኙታላችሁ ቅዱስ ሚካኤል አፄ ይኩኖ አምላክን ለመቀባት ቅባ መንግስት እንዲያፈሉ ለአቡነ ተክለ ሃይማኖት ጸሎት እንዲያደርጉ የሚከተሉትን ሰጥቷቸዋል መዝሙር 2፣ 3፣ 4፣ 19፣ 20 እንግዲህ ከግዕዝ ወደ አማርኛ የተተረጎመውን መሰረት አድርጌ ነው የምገልጽላችሁ ሰላሳ አራት አርባ ሶስት አርባ አራት ሀምሳ ስልሳ ሰባት ስልሳ ዘጠኝ ሰባ ሰባ አንድ ሰማንያ አራት ሰማንያ አምስት ሰማንያ ስምንት ዘጠና ስምንት መቶ አንድ እና መቶ አርባ አራት እንግዲህ ሰባ አንድ ከዚህ ውስጥ አብረዋል ማለት ነው። ከመዝሙረ ዳዊት ውስጥ እነዚህን መዝሙሮች እንዲጸልዩ ከዚያ ጸሎተ ሃናን፣ ጸሎተ እግዝእትነ ማርያምን፣ ጸሎተ ዘካርያስን፣ አምስቱ መሃሌን፣ ውዳሴ ማርያምና አንቀጸ ብርሃንን እነዚህን ደግመው ቅባ መንግስቱን ካዘጋጁ በኋላ አፄ ቁኑ አምላክን እንዲቀቡ ከዚያ ደግሞ ከአጼ ኩኖ አምላክ በኋላ ከሦስት መቶ ዓመት በኋላ አጼ ዘራ ያቆብ ከሱ የተረፈውን ይቀባል ብሎ ነገራቸው ቅዱስ ሚካኤል። ከሁኑ ጊዜያት በኋላ ደግሞ ሁለት የሚነሱ ቅዱሳን ይቀቡትና በኢትዮጵያ ላይ ይነግሳሉ የሚል አይነት ትንቢት ለአቡነ ተክለ ሃይማኖት ነገራቸው ማለት ነው። ከሱ የተረፈውን ደግሞ እነሱ እንደሚቀቡትና እንግዲህ ይመጣል የተባለው ጳጳስና ንጉስ ሊሆን ይችላል አይዶ ነው። ይህንን አስታወስኩኝ። አውሮፓውያኑ እነዚህን ሊስቶች አጥንተዋቸዋል። እና የነሱ ሮያል ሳልምስ ብለው የሚጠሯቸው የነገስታት መዝሙሮች ብለው የሚጠሯቸው ሊስታቸው ከዚሁ ጋር ይቀራረባል። እነሱ የተወሰኑ የሚጨምራሉ ከዚህ ውስጥ ደግሞ የተወሰኑትን ይቀንሳሉ። አብዛኛው ግን ኦቨርላፕ ያደርጋል። እና በሬኔሳንስ ጊዜ ይሄ በጣም ተጠንቷል። ከዚያም በተጨማሪ ደግሞ ልክ የህትመት ማሽን እንደተፈለሰፈ መጀመሪያ ከታተሙት መጽሐፍት ውስጥ የግዕዙ መዝሙረ ዳዊት ነው፣ በአውሮፓ ከታተሙት መጽሐፍት ውስጥ እና ትኩረት ተደርጎበት መዝሙረ ዳዊት ይጠና ነበረ። ለምን? ይመጣል የተባለው ሚሌኒየም ወይንም ዩቶፒያ ከኢትዮጵያ ጋር እንደሚያያዝ ስለሚያውቁ ከሚነሳ ንጉስም ጋር እንደሚያያዝ ስለሚያውቁ ለዛ ነው ትኩረት ሰጥተው የሚያጠኑት። ና ይሄ ኢትወዘን አይ ኦፕነር ፎር ሚ አንድ ሰሞን በጣም ነበር፣ ሮያል ሳልምስ የሚባሉትን ከነሱም ከኛም አንድምታ አንፃር በጣም አየው የነበረው። ና ስለ ፍት ስለ ርት ስለ ሀገር ትንሣኤ ነው በጥቅሉ የሚያወራው ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየና እንደውም አንድ ነገር ደግሞ ተጨመረልኝ አባ ተስፋ ሥላሴ ሞገስ ስለ መዝሙር 71 ያሉት ነገር አለ። በመጽሐፋቸው ውስጥ በ2004 የታተመው ሃይማኖት ፖለቲካ ነው፣ ፖለቲካም ሃይማኖት ነው የሚለው መጽሐፋቸው፣ በዚያ ውስጥ ገጽ 147 ላይ ይሄ መዝሙር ለየት ያለ መዝሙር መሆኑንና ስለ ኢትዮጵያ የሚያመለክት መሆኑን የገለጹበት ክፍል አለ። ምን ብለው መሰላችሁ? በመዝሙር 71 ከቁጥር 8 እስከ 12 ላይ ያለውን ይመልከቱ ይላሉ። እናንተ እንደምታስቡትም አይደለም ነው የሚሉት። እንደውም ስለ ኢትዮጵያ በጣም ዳይሬክት ሬፈረንስ አለው። የታተመው ትንሽ ዲስቶርትድ ሆኗል፣ ተበላሽቷል። የጥንቱ የሚለውን ግን ልንገራችሁ ነው የሚሉት። የኢትዮጵያውያን አምላክ ያው እግዚአብሔር ከባህር እስከ ባህር ድረስ፣ ከወንዝም እስከ ወንዝ ድረስ የዓለም ድንበርና ዳርቻን ይገዛል። በፊቱም ኢትዮጵያውያን ዘወትር እስከ ዓለም ፍጻሜ ለአምላካቸው ይሰግዳሉ። የተርሴስና የደሴቶች ለኢትዮጵያ ነገሥታት እጅ መንሻ ስጦታ መባ ያቀርባሉ የሳባ ኢትዮጵያና የአረብ ነገሥታት ሁሉ እጅ መንሻን ያመጣሉ። የምድር ነገሥታት ሁሉ ይሰግዱለታል፣ አህዛብን በሙሉ ይገዙለታል። ለኢትዮጵያው ንጉሥ እንደዛ ነው የሚለው ነው የሚሉት እሳቸው። ይህ ኃይለ ቃል እና አነጋገር ከጥንቱ የእናት ኢትዮጵያ መዝሙረ ዳዊት ያለ ነው። እናንተ ደግሞ በተሰጠው ትርጓሜ ካልተስማማችሁ መዝሙሩና ቁጥሩ ከላይ ተገልጾላችኋል እና በምታውቁት በአዲሱ ትርጉም መጠቀም የምትችሉ መሆኑን በታላቅ አክብሮት እና ትህትና አሳስባለሁ። ካመናችሁኝ ያመናችሁኝ ካላመናችሁኝ የሚመስላችሁን ቨርዥን አንብቡ ማለታቸው ነው እንግዲህ እና ስለ ክርስቶስ የተነገረ ትንቢት ነው፣ ስለ ሶሎሞን የተነገረ ትንቢት ነው። የኢትዮጵያ መንግስት የዳዊት ዙፋን፣ የሶሎሞን ዙፋን ይባል እንደነበረ እናውቃለን። እስከ አፄ ኃይለስላሴ ድረስ የነበረው የክርስቲያናዊ ስርዓተ መንግስት ማለት ነው። ኢየሱስ ክርስቶስ ደግሞ ንጉሳችን ነው ተብሎ በሰንደቅ ዓላማው ላይ ሳይቀርብ አንበሳ ተመስሎ ንጉሳችን፣ የኢትዮጵያው ንጉስ የተባለው እንግዲህ ኢየሱስ ክርስቶስ እንደሆነ ከሱም በተጨማሪ ደግሞ ኢየሱስ ክርስቶስን አምላካችን፣ ገዢያችን፣ ንጉሰ ነገስታችን ብለው የተቀበሉትና የእሱ እንደራሴ ተብለው የሚቀቡት አጼዎች በሙሉ ሪፈርድ የሚሆኑበት መዝሙር እንደሆነ መረዳት እንችላለን ማለት ነው። እንግዲህ አንዳንዶቹ በጣም በተሻለ ሁኔታ ይሄንን ሪፕሬዘንት ያደርጋሉ፣ አንዳንዶቹ ደግሞ ከእነሱ ባነሰ የምግባር ደረጃ የሚገኙ ሊሆኑ ይችላሉ። ዞሮ ዞሮ ፕሬስተር ጃንን ነው የሚያመለክተው ማለት ነው በአንድም በሌላ እና የሳቸው ምስክርነት አሳምኖኛል። የጥንቱ የኢትዮጵያ መዝሙረ ዳዊት እንደዛ ሊል እንደሚችል ውስጤን አሳምኖኛል። እናም የተሰጠኝ መልስ ይሄ ነው ማለት ነው። በዚያን ወቅት እንግዲህ ስለ ፍትህ፣ ስለ ርትህ በተጨነቁ ጊዜ ድሃውን መቼ ነው ማነው የሚታደገው? መቼ ነው አምላካችን የምትደርስልን? መቼ ነው የተሻለ ዘመን የምታሳየን? እያልኩ በጣም ተጨንቄ በጸለይኩበት ሰዓት ወደዚህ ጸሎት የመራኝ መልሱ እዚህ ውስጥ ስላለ ነው ማለት ነው። ሰሎሞን ስለሚወለድ ያንን ትንቢት አደለም እየነገረኛለው መቼም አይደል እግዚአብሔር ወይም ክርስቶስ ይወለዳል የሚለውን ትንቢት አደለም እየነገረኛለው አንድ የሚመጣ የኢትዮጵያ ንጉስ አለ ሚለውን ነው እየነገረኝ ያለው። እና እንደዚህ አይነት ብዙ ገጠመኞች አሉኝ። በአንድም በሌላም መልክ በዚህም ማዙሮ በዚያም ማዙሮ የሚያሳየኝ ነገር ሁልጊዜም፣ በሪሰርችም ሊሂድበት፣ በጸሎትም ሊሂድበት፣ ከሰዎች ጋር በመነጋገርም ሊሄድበት ወደዚሁ ነጥብ ነው እየመላለሰ የሚያመጣኝና ይሄ ነው እንግዲህ ለእኔ ተስፋ የሚሰጠኝና የሚያሳምነኝ። ነገር ግን መቶ በመቶ እርግጠኛ ሆኖ በኢትዮጵያ ላይ ይሄ ይሆናል፣ በዓለም ላይ ይሆናል ማለት የሚችል ማንም የለም። መቼ ይሆናል ስለሚለውም ማንም የሚያውቅ የለም። መቼ እንደሚሆንም ደግሞ ማወቅም አይጠበቅብንም በነገራችን ላይ፣ እንደሚሆን ካወቅን ብቻ በቂያችን ነው። እኔ ደረስኩበት አልደረስኩበት የሚለው አያስጨንቀኝም በነገራችን ላይ፣ ተስፋው ብቻ ደስ ይለኛል። ማለት ለምሳሌ ነቢያት አሁን የክርስቶስን መወለድ ተስፋውን ብቻ እኮ ነው ሃይማኖት አድርገው የኖሩት። በአንተ ዘመን ደርሼበት ስትወለድ ካላየውህማ ምኑን አመለክኩህ ምናምን አላሉም እኮ ያ ብቻ በቃ ክርስቶስ ተወልዶ ዲያብሎስን ድል እንደሚያደረግ፣ ለዓለም ሌላ ተስፋ እንደሚሰጣት፣ መንግስተ ሰማያት ለሰዎች ክፍት እንደምትሆን፣ ገነት እንደምትከፈት ያንን በማወቃቸው ብቻ አርቀው በተስፋ አይተውት በዚያ ረክተው አርፈዋል። ኢትዮጵያም ትንሣኤ እንዳላት፣ እውነቷ እንደሚገለጥ፣ አሁንም ያላግጡባት በኋላ እንደሚያፍሩ ለእኔ ካወቅኩኝ ምን እፈልጋለሁ? ልጆቼ እዩት፣ የልጅ ልጆቼ እዩት፣ ወይም የልጅ ልጅ ልጅ ልጆቼ ይድረሱበት ብቻ ያ ዘመን እንደሚመጣ ካወቅኩኝ አለቀ። እኔ በሰላም መተኛት እችላለሁ ዛሬ በሰላም መሰናበት እችላለሁ ከዚህ ምድርም ማለት ነው። እና ተስፋ ብቻውን ትልቅ ምግብ ነው። አንተ ብቻህን በተስፋ አሳድረኸኛል ያለው ቅዱስ ዳዊት እኮ ክርስቶስ አሁን እንደማያድ ነው ያውቃል፣ ግን ተስፋ እንዳለው ያውቃል። ከሲኦል ታወጣኛለህ፣ ሲኦል ብገባም ከሲኦል ታወጣኛለህ፣ ብሞትም በገሃነም ብቀጥልም ለተወሰኑ ዘመናት መጨረሻ ላይ ግን ያንተ ነኝ እና በዚያ ደስ ብሎኝ ይኖራለሁ የሚለውን ነገር ነው የተናገረው። ስለዚህ በዚያ ተስፋ መኖር እንችላለን። እንደርስበታለን። እንደርስበትም አያስጨንቃችሁ፣ ግን ይሆናል የሚል እምነት አለኝ። መጽሐፍ ቅዱሱም፣ አካዳሚክሱም፣ ሳይንሱም፣ ንግርቱም፣ ሚቶሎጂውም፣ ተረት ተረቱም፣ ሃይማኖቱም ተረት ተረት እያላችሁ የኢትዮጵያን ታሪክ የምታሾፉበትም አላችሁ። ላወቀበት ተረትም ሀብት ነው። ተረት ተረቱም ሁሉም ነገር የሚጠቁመው ወደዚያ ነው እና ይህንን ነው የማምንበት። ሶስተኛ ምክንያቱን ግን ለእናንተ ነው ማስቀምጥላችሁ የኢትዮጵያ ትንሣኤ የምልክት ወይም ደግሞ ወደዚያ አቅጣጫ ጠቋሚ የሆኑ አንዳንድ ለእኔ የሚገርሙኝ ነገሮች አሉ። ምዕራባውያንን በተለይ አሜሪካና የአውሮፓ እስፔሻሊ፣ አሜሪካ ላይ አተኩራችሁ እስቲ የጋብቻ ሁኔታቸውን እዩት። ምን ታዘባችሁ? ብዙ ትርምስ እንዳለ ታውቃላችሁ መቼም። እና በፌሚኒዝም በምናምን በምናምን ዙሪያ ፍቺ ይበስቷል። እኔ ስለ ግብረሰዶ ወይም ስለሌላ ልቅ ስለሆነው ነገር አይደለም እያወራሁ ያለሁት መሰረታዊ በሰላም በጋብቻ ለመኖር ስለቸገራቸው ወደ ምን አይነት መፍትሄዎች ነው እየሄዱ ያለው? እስኪ ስለዚህ ጉዳይ ሪሰርች ያደረጋችሁ ሰዎች ካላችሁ አስተያየት መስጫው ላይ ጻፉልኝ። ምን አያችሁ? ምን ታዘባችሁ? እኔ የኢትዮጵያን ትንሣኤ ትንቢት የሚመስል አቅጣጫ ጠቋሚ ነገር አይቼበታለሁ። ለወደፊት ሳይወዱ በግድ የሚቀበሏቸው እውነቶች እንደሚኖሩ ማለት ነው። እንግዲህ አሁን እየተቸገሩበት ያለው ነገር ወደዛ እንደሚመራቸው ለወደፊት የሚያሳየኝ ነገር አለ፣ አቅጣጫ ማለት ነው። እናንተ ምን ታዝባችኋል? በትዳር ጸንቶ ለመኖር ከመቸገር የተነሳ እየሄዱባቸው ያሉ አማራጭ መንገዶች ብለው ስለሚያስቧቸው ነገሮች ምን የታዘባችሁት ነገር አለ? እኔ ቀድሜ ከማውራቴ በፊት በሌላ ጊዜ እመለስበታለሁ። ለዛሬ ግን እዚህ ላይ ላብቃ። እስከ ሳምንት ድረስ። መልካም ሳምንት ይሆንላችሁ። ቸሪክ ጠመን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሌሎችንም ጋብዙ ይህንን ቪዲዮ እንዲመለከቱ፣ ይህን ቻናል እንዲከታተሉ። መልካም ሳምንት ይሆንላችሁ።